እናም ሰላም ጤና ይስጥልን ውድና የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ወይ ያላችሁበት ብዙ ተርፍርፍ ይበልልኝ። እንኳን አደረሳችሁ ዛሬ ታስቦ ለሚውለው ወርሃዊም ሆነ ዓመታዊ መታሰቢያ ክብረ በዓል። አሜን እንኳን አብራ አደረሰን። እንዲሁም ለቅዱስ ሩፋኤል ወርሃዊ መታሰቢያ ክብረ በዓል እንኳን በሰላም በፍቅር ጤና አደረሳችሁ። አሜን እንኳን አብራ አደረሰን።

በእግዚአብሔር ኃይል ነው የሚገልጽበት መልአከ ብርሃን አንተ ነህ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ልቃንተ ተሰይመሃልና ስለክብርህ ሰማይ መላእክት አደነቁ። ሰላም ለተፈጥሮ ከቅዱስ ዑራኤል እያለ መናገር በጥንታር ምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም እላለሁ። ቅዱስ ዑራኤል የይቅርታና የቸርነት ክብር መልአክ ነህ እና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር አማልድ። አማላጅነትህ ዘወትር ከጥፋት ያድናልና ሰላም ዝክረስም ከቅዱስ

ሰላም ላንተ የቅዱስ ዑራኤል ችግረኞች ለሚመለከቱ አይኖችህና የቅዱሳን ጸሎት ሰምተ ወደ እግዚአብሔር ለሚያቀርቡ አዛኖች። ሰላም ላለው ቅዱስ ዑራኤል ቀያን እሳት ያሉን ጉንጮች እና ከዚህ ዓለም ሽቱ ልዩ መዓዛን አላቸው አናፎችም። ሰላም ላለው ቅዱስ ዑራኤል ደጋጎች ምስራቃይ የሰብአ ሰገል መሪ ኮከባቸው አንተ ነህ እግዚአብሔር ወልድ ከድንግል

በርካታ ሚን ሰላም ለጉርኤ ሰላም ለጉርኤ ከቅዱስ ዑራኤል የሚያስፈራ እና የሚያስደንግጥ መብረቅን ከተጎናጸፉ ክንፎች እና መትከፍት ጋር ባለምንሌት በስረ ውጥነት የሚገኙ ክሳድ እና ጉርኤ ሰላም እላለሁ። ቅዱስ ዑራኤል ክቡር የምትሆን ሰማያዊ መላይክነ ና በዕለተ ስቅለት ዓለምን ለመቀደስ በምድር ላይ በምትረጭበት ጊዜ ታምራት ቃል ማነቅ ድምጽ በምድራችን ላይ ተሰማ አስተጋባ። ሰላም ለዘባን ከቅዱስ ዑራኤል የምስጋናን

ምላለው ቅዱስ ዑራኤል ሆይ በየጊዜው በየለቱ በየሰዓቱ የምታበብ የሃይማኖት ፍሬ ነህ። አበባነትም ለሱ የታደሙትን ደስ የሚያሰኝ መርዓዊ ክርስቶስ አበባ ነው። ሰላም ለአጋሪ ከቅዱስ ዑራኤል እርዳታ ፈጽመው ለሚፋጠኑ እግሮችህ እና ሰኮና ሰላም ላሉ ቅዱስ ዑራኤል በስደት ውራት ለድንግል የምድር ግብጽን መንገድ ያመለከትካት አንተ ነህ። ሶስት ዓመት እያለቀሰች እና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች አበሰርካት አንተ ነህ። ሰላም ለመካሄድ ከቅዱስ ዑራኤል መዝናኛዋ በጥራጽ የወለውን እና ነፍስን ከሲኦል የኮነኔ ፍርድ ለማውጣት የሲኦል ጎዳና መርገጫ ለሆነ ተረካዝ ሰላም እላለሁ። ቅዱስ ዑራኤል ከፈጣሪ ይቅርታን አስገኝት ያጥን ነፍስ የምትጎበኝና እና እዚች የቁርጥ ፍርድ ቀል የሲኦል ደጅ እንዳናይ ስለእመቤታችን ድንግል ማርያም ስለ ልጇ ኢየሱስ ክርስቶስ በቃል ኪዳን እንማጸናለን። ሰላም ለአጻቢ ከቅዱስ ዑራኤል ከሁለቱ አገር ጉንድ ለበቀሉ አስር ጣቶች ጣቶችና ጽፍሮች ሰላም እላለሁ። ቅዱስ

ኛ በመሆን ከዘን የታረጋገኝ ዘንድ በሩጫና ና በቸኮላ ፈጥነ ሰላም ኦ ዘና ሰላም ኦ ዘነ ዛሃከ አቤቱ በወልድ የከበረ ደግሞ መርጨት አለምን ትቀድ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋሩ ትኩስን የሚያቃጥለውን የመለኮት ደሜረጀ ቅዱስ ዑራኤል ወይ ለአይን ደስ የምታሰኝ ጥበብ መፍለቂያ ምንጫንተነ እና ከእግዚአብሔር በተሰጠክን ፍረዴት ስትከንፍ መተ አፋጣኝ እርዳታ አድርግልን። ሰላም ኦ ዘከስት

ህይወትን የሚያድስ መዓዛው የጣፈጠ ተክል ናርዶስ ነው እና ዜና መዓዛው በያው ባህሪ በክርስቶስ በያው ባህሪ በክርስቶስ እና በክብርት እናቱ ቅዱስ ድንግል ማርያም ፊት እንደ ሱራፌል ማጥንት ባለ መዓዛ መዓዛው የምስጋናችን መዓዛው የጣፍጥልን። አሜን። አቤቱ ሰላም። ስብሐት ለእግዚአብሔር። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ ለእግዚአብሔር ክብርና ምስጋና ይገባል። ዳግመኛም ባሪያው እና በምሳሌው ከአራቱ ባህሪያት ስጋ፣ አምስተኛ ባህሪ ነብስ፣ አቀናው ነው ሰውን የፈጠረ እግዚአብሔር ዞትር በፍ ምስጋና እናመሰግናለን። በዚህ የምሰባ የክብር ተፈጥሮ ቅዱስ ዑራኤል ሳይቀር ፈጽሞ ተደነቀ። ለፈጣሪ ክብርና ምስጋና ይገባል በማለት ምስጋና ናቅረዋል እና እግዚአብሔር ምስጋናው በምድር በሰማይ የመላ ነው ዘላለም አሜን። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ዑራኤል አምላክ ወይ በክርስቶስ ክርስቲያን የተሰኘን የጥምቀት ልጆችን እኛን አገልጋዮችን ከመከራ ስጋ ከመከራ ነፍስ ጠብቀኝ ጠብቀን ለዘላለም አሜን። አባታችን ወይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ማለትም ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ የበደላችንም ሁሉ ይቅር በለን እኛን የበደሉን ይቅር እንደምንል፣ አቤት ወደ ፈተና ማታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር፣ ምስጋና ዘላለሙ አሜን። እናታችን እመቤታችን ንጽሕት ቅድስት ድንግል ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላምን እልሻለሁ። በሐሳብሽ ድንግልሽ በስጋሽም ድንግልሽ አሸናፊ እግዚአብሔር እናቴ ሰላምታ ለአንቺ ይገባሻል ከሴቶቹ ተለተሽ አንቺ ሮ ትንሽ የማይፀንሽ ፍሬ ብሩክ ነው። ፀጋን የተመላሽ ቅድስት ሆይ ደስ ይበልሽሉ እግዚአብሔር ከአንቺ ጋር ነውና ከጌታችን ከምሬታችን ከኢየሱስ ክርስቶስ ዘንድ ቅርታና እምረትን ዘንድ ምስጋና ቅዱስ ዛሬ አሜን፣ አሜን በእውነት ቃለ ሕይወትን ያሰማለን። ቃለ ሕይወት ያሰማለን። በርሜ በጸጋ በቤት ይጠብቅልን። የአገልግሎት ዘመን ሽን ይባርክልን። እህታችን እናመሰግናለን። ከመላኩ ቅዱስ ከመላኩ ቅዱስ ሩፋኤል፣ ራጉኤል ረድኤት በረከት በሁላችን ላይ ይደርብን። አሜን። ቃለ ሕይወት ያሰማለን።

አበስኩ፣ ያበርኩ ምን ሆናችሁ? መላይክ ማታደርጉት